የስብከተርዕስ እንዲ የምነው ወደ ፈርዖን ግባ። ወደ አሳዳጂ ግባ። ወደ አስጨነቀ መንደር ላይ ግባ። እምብ ብለህ ትገባለ። አህል ግን ትገባለህ? ወደ ፈርዖን ግባ ነው። አጭር ቃል መልእክቱ ወደ ፈርዖን ምንባል ግባ። ለምንድን ነው የሚገባው? ወደ ፈርዖን ብትለው ነገሪ ፈርዖን እጅ ነው ያለው፣ ለማስለቀቅ ትገባለህ። ለምንድን ነው የሚገባው? የተዘጋ ነገር አለ፣ ለማስከፈት ይገባል። ለምንድን ነው የሚገባው? እያደገመ ያስቸገረው ጋር ገብተር አስለቅቃል። ለምንድን ነው የሚገባው? አንድ የተያዘ ነገር አለ፣ ለማስለቀቅ ትገባለህ። እዚህ ዘጸአት ምዕራፍ ስምንት ቁጥር አንድ ያለው ቃል አነባለሁ በጌታ ስም። እግዚአብሔር ሙሴን ተናገረው፣ ወደ ፈርዖን ግባ እንድም በለው እግዚአብሔር እንዲህ ይላል ያገለግለኝ ዘንድ ህዝበን ልቀቅ። ኧረ ሃሌሉያ! እመነኝ ዛሬ አንድ ሰው ነገሩን ያስለቅቃል። አንድ ሰው ከተቆጣው ከተበሳጨው፣ ቀስት ከላከው፣ ፍለጣ ከላከው ነገር ይዞ በጣም ከታገለው እጅ የአንድ ሰው ጉዳይ ይወጣል። እና ሃሌሉያ፣ እግዚአብሔር ሙሴን ተናገረው፣ ወደ ፈርዖን ምን በል ግባ። ወደ ፈርዖን ግባ። ነገሬ እንዳይከናወንልህ ይዘው እንዳታመልክ እንዳታገለግል፣ እንዳይሳካልህ፣ እንዳይከናወንልህ መንገድን ወደ ዘጋው ግባ። ሊገባ የተዘጋጀ ያለህ ትገባለ። ይዜ ትወጣለ፣ ትገባለ ሰላት ቤት ትገባለህ፣ አመፃኛው ቤት ትገባለህ፣ አውሬው ቤት ትገባለህ፣ አሳዳጁ ጋር ትገባለህ። ስለዚህ ነገራችሁ ባለበት አይቀጥልም። ነገርሽ ባለበት አይቀጥልም። እግዚአብሔር ተናግሯችሁ፣ ከእግዚአብሔር ቃል ሰምታችሁ፣ እግዚአብሔር ድምፅ አምጥቶባችሁ፣ ግን ባለበት እንደ ኩሬ ውሃ የተቀመጣችሁ መንቀሳቀስ ያቃታችሁ ነገር ዛሬ ይንቀሳቀሳል። አሜን። ዛሬ ይንቀሳቀሳል። አጠገበ ያለውን ባለበት ነገሩ አይቀጥልም በለው። ከዛሬ ጀምሮ በለው። ያንተ ነገር መንቀሳቀስ ይጀምራል በለ። እንቀሳቀሳለ በላ። አረ ሃሌሉያ አደገኛ። በአዘን በጭንቀት ጠላት የመጣችሁ ሰዎች አላችሁ። ዛሬ ሰብራችሁ ትገባላችሁ ዛሬ ሰብራችሁ አዋጁን ሰብራችሁ እቅዱን ሰብራችሁ ጠላት የመከረው ምክር ሰብረ ትገባለ። ጠላት ያዘጋጀው ወጥመድ ሰብረ ትገባለ። ጠላት ወደ መከረው ምክር አፍርሰ ትገባለ። ወይ እስኪ ሰብሬ ይገባለሁ በል። ጮካር ግና አውረ ሰብረ ይገባለሁ በላ። ለዚህ ነው እግዚአብሔር የተናገር ፈርኦን በባህሪው የሚለቅ አይደለም። ፈርኦን አስቸጋሪ ነው። እስራኤልን ህዝብ እንዲህ ነው ብሎ ፈርዖን ሂዱ አለ። ነገር ግን እርቃችሁ አትሄዱ አለ። ሂዱ ይላል፣ እርቆ እንዴት ግን አይፈቅድም። ለመያ ተፈቅደዋል፣ ግን እርቀ እንድትሄድ አይፈቀድም። ዛሬ መልእክቴ ይሄ ነው። ትገባለ፣ እርቀ ትሄዳል። ትገባለ፣ እርቀሽ ትሄች። ያለሽ እዚህ ገበ ያለው እንጂ እርቀ ይሄዳል በላል ረሽም እንድታገለግል አይፈልግም። ረሽም እንድትወጣ አይፈልግም። ረሽም አርጋ እድሜ እንዲሄድ አይፈልግም። ዛሬ አንድ መልእክት አለ። ረሽም መንገድ ሄዳል። የሚከለክል ፈርዖን አለ። ወገቡን ሰብሬ ትሄዳል። አዋጁን እየገለበት ጊት ሄዳለ። ሰብሬ ነው ምትሄደው። እምቢ አልሰማህም። ምን ነው ጊዜው የኔ ነው። ኤ ሲዝን የኔ ነው። ኤ ዘመን የኔ ነው። ለእግዚአብሔር ስናገራችሁ መጽሐፍ ቅዱስ ስናገር እስያስ ላይ እንዲህ ብሎ ይናገራል። ክፋትን ስለመከሩብህ ምክር አይጸነብና አይሆንም ስለው፣ አንተ የማታውቀው ምክር አየሩ ላይ አለ፣ አንተ ግን አታውቆ። ዛሬም አውራው ይሄ ነው እግዚአብሔር ትገባለ ስለው ምክሩ አፍርሰ ትሄዳል። ትገባለ ስለው ጠላት ያዘጋጀው ወደ መሰብረት ይሄዳል። እግዚአብሔር ትገባለ ስለው ያንተን ማንነት አይቶ አይደለም፣ ስላንተ የሞተውን ኢየሱስን አይቶ ነው። አንቺን አይቶ አይደለም፣ ስላንቺ የፈሰሰው ደማ አለ ስለናንተ ተከፈለ ዋጋ አለ። አይጸናም አይሆንም ስለ ምክር አለ። አንተ አታግም ወጥመድ የሚባል አለ። እንዳይመስል እግዚአብሔር አልፈ ትሄዳለ ስለው ፈርዖን ጋር ገብተ ታስለቅቃለ ስለው ወጥመዱን ትሰብራለ ነው። ጠላት በፊት ያዘጋጀውን ያስቀመጠውን ሰብሬ ትወጣለህ። ዛሬ ወደ ወዳጅ ቤት አይደለም፣ ዛሬ የምትገባው ጠላት ጋር ነው የምትገባው። ያንቺ ነገር እንዳይሳካ ወደ መከለክለው ጋር ነው የምትገባው ዛሬ የምትገቡት ጠላት ወደ ያሰበት ጉዳይ ላይ ነው የምትገቡት። እኔ ይገባለሁ የሚል አንድ ሰው አሜን ይላል። ይገባለሁ። ስለዚህ እግዚአብሔር ሙሴን የተናገረው ወደ ፈርዖን ግባ ነው። ምን ነው ስለው ፈርዖን ሕዝቤ እንዲያመልክ አይፈልግም፣ እንዲያገለግል አይፈልግም፣ እንዲሳካለጥ አይፈልግም፣ እንዲፈወስ አይፈልግም። ነገሮቹ ወደ መከናው እንዲመጡ አይፈልግም። ሁሉ ጊዜ እስረኛ ሆኖ የእሱ ባሬ ሆኖ እሱ ጋር እንድኖር የሚፈልገው ፈርዖን ፈርኦን ጉዜ የእሱን ጡብ እየረገጠ ጭቃውን እየረገጠ ህዝቡ እንዲኖር ነው የሚፈልገው። እንዲወጣ አይፈልግም። ህዝቡ ደግሞ ክዳን አለ። ህዝቡ ደግሞ ቃል አለ። ህዝቡ ደግሞ ጌታ አለ። ህዝቡ ደግሞ የሞተለት ኢየሱስ አለ። ህዝቡ ተራ ህዝብ አይደለም። አጠገበ ያለው እንጃስና ተራ ሰው አይደለህም። አይደለም በለው በደንብ አድርግና ንገረው። ተራ ሰው አይደለም በለው። እኔ ተራ ሰው አይደለሁም በለው። እግዚአብሔር ለእስራኤል ህዝብ የገባው ኪዳን አለ። እግዚአብሔር ለእስራኤል ህዝብ የተናገረው ቃል አለ። ህዝቡ ከእግዚአብሔር የሰማው ድምፅ አለ። ህዝቡ እግዚአብሔር ያወራው ነገር አለ። ነገር ግን መውጣት አይችልም፣ በፈርኦን ስር ነው ያለው። እንደፈለገ መሄድ አይችልም፣ እንደፈለገ መስራት አይችልም፣ እንደፈለገ መንቀሳቀስ አይችልም። ልክ ተከቦ ነው ያለው። ከበባ አለ ዙሪያው ላይ። ግን እግዚአብሔር አለ። እግዚአብሔር አለኝ በላ አለ። እግዚአብሔር አብሮት አለ። እግዚአብሔር አተገቦ ላይ አለ

በቃ ባለበት ነገራችሁን ባለበት አይቀጥልም። አሁንም እያየ አጠገብ ያለው ሰው ባለህበት አትቀጥልም በለው። ባለሁበት አልቀጥልም በል። ባለህበት አልቀጥልም። ችግር ውስጥ ነው ያለው። ትወጣለህ። መከራ አለ፣ ትወጣለህ። ጠላት የመከረው መከራ አለ፣ አፍርሰህ ትወጣለህ። እንድትወጣ ግን አይፈለግም። እንድትሄድ አይፈለግም። ለዚህ ነው እግዚአብሔር ሙሴን የላከ ወደ ፈርኦን ጋ። አሁን ሙሴ አቤት፣ አትፍራውን አለሁ ምንወስለው ግባ አለሁ እረ፣ ፈርኦን አስቸጋሪ ነው፣ የሚለቅ አይደለም። ስለው ይለቃል። ምነው ስለው እኔ ለፈርኦን አንተን አምላክ አደርጋለሁ። ስለዚህ ትገባለህ፣ ህዝብን ይዤ ትወጣለህ። ገብተህ ዝም ብለህ አትወጣም። ገብተህ ዝም ብለህ አልቅሰህ አልቻልኩም ብለህ አትወጣም። ትገባለህ፣ አከርካሪው ትሰብራለህ። ትገባለህ፣ ሰብረህ ይዘህ ትወጣለህ።

ባሪያውነ ቃል እያለ ቃል እንደሌለ ሰው ነህ። ድምጽ እያለ ድምጽ እንደሌለ ሰው ነህ። እንዴ እግዚአብሔር ኮሌክሶሽን አይቷል። እግዚአብሔር ኮሌክሶሽን አይቷል። የተለያየ ሰዎች ባል በተለያየ ቦታ ቁጭ ብለው ሚያለቅስ ብቻ ነው አለ። ሚያነባ ብቻ ነው አለ። ተስፋዬ ቆረጤ ነው አለ። መኖር ያስጥለው ሰው አለ። እንደውም ያለ ጊዜ ጥሪ ቢመጣና ወደ ጌታ ብሄድ ደስ የምልህ በጣም ብዙ ሰው አለ እንዳይመስልህ እራሱን ማጥፋት ስለማይችል፣ በቃ ጌታ መጥቶ በወሰደኝ ምላለ ወዳጅ አይወስድህም። የተነገረው ቃል አለልህ፣ እግዚአብሔር የነገረች ድምፅ አለ። ስለዚህ ባለበት አትቀጥልም። ለምን አንተ ያምላክ አለ፣ አንተ ጌታ አለ፣ የሞተልህ ደሙን ያፈሰሰ ኢየሱስ አለ፣ እግዚአብሔር አለ። ጉባኤ አንድ ሰው እጁን ብድግ አድርግና እግዚአብሔር አለ በል። አይሰማም ድገምና እግዚአብሔር አለ በላ አለ በዙፋኑ ላይ ስለ ምስኪኖች ግዴም ለእግዚአብሔር አለ። ለዚህ ነው እግዚአብሔር እስራኤል ህዝብ ክዳን እያለ ክዳን እንደሌለ ሰው ነው እዛ ጋ ቁጭ ብሎ የሚያለቅሱት እዛ ጋ ያነባሉ። መግቢያው መውጫው ጠፍቶባቸዋል። በዛ ውስጥ ነው እግዚአብሔር ሙሴን የላከው። እግዚአብሔር ሙሴ ዝም ብሎ አይደለም እግዚአብሔር ያከው ፈርኦን ቤት ገብቶ እንዲያድግ አድርጎታል። አየ ክዳን አለው። ስለዚህ ሙሴ በፈርኦን ቤት ላይ እያደገ እስራኤልን አየ ህዝብ መከራውን እንዲያየው እግዚአብሔር ሙሴን እንዲያየው አረገ። ሙሴ እዛው ቁጭ ብሎ አየ፣ ጭጋው ሲረግጦ አየ፣ ሲወጡ ሲገቡ ሲንከራተቱ አየ። አየ አየ አየ አየና እግዚአብሔር እንዲህ አለው ሙሴ፣ አቤት። አሁን ከፈርኦን በትውጣለሁ ከተመችበት ቦታ በ ሰተል ሆኖ በጣም አእምሮበት ከምኖርበት ውጣ ለሁ ስጋ ከሚበላበት ውጣ ለሁ ምን ነው ስለው ግዴለም አድጋህለውን አለው። አሁን አድጋ ሊበ ቃል ውጣለሁ። እኔ አንተን ያመጣው እዚህ ጋር ላኑሪ አይደለም አለሁ። ህዝቡን አይተህ ሄደ መልሰ እንድትመጣ። አረ ሃሌሉያ። ሙሴ ከወጣ በኋላ አየ። ከእስራኤል ህዝብ ጋር መከራ መረጠ፣ መከራ መረጠ። አይገርማችሁም? ችግር መረጠ፣ ረሃቡን መረጠ። እምቢ አለ። እግዚአብሔር የሌለበት አጀንዳ እምቢ አለ። እግዚአብሔር እጅ የሌለበት ኪዳን የሌለበት ቃል የሌለበት እምቢ አለ። ወጣ፣ በቃኝ አለ። የህዝቡን ሰቀቁ አይቶ ጥሎ ወጣ። ከወጣ በኋላ ምድረ በዳው ከተመቸው በኋላ ራብ ከተመቸው በኋላ ስደት ከተመቸው በኋላ እግዚአብሔር ወደ ሙሴ መጣ። ሙሴ አቤት በቃ አሁን እልካለሁ። የት ፈርዖን ጋር እልካለሁ አለ። ኧረ ፈርዖን ጨካኝ ነው አለ። ደም ትሄዳለህ አለ። ህዝብን ታወጣልኛለህ። ህዝብን ይዤ ትወጣለህ። አንተን ነው ምልከ አለ። መንገዱን ያውቃል። ቤቱን ያውቃል። ፈርዖንን ያውቃል። እያንዳንዱ እንቅስቃሴውን ያውቋል። ሙሴ ብዙ ምልክት ጠይቆታል። እግዚአብሔር ብዙ ምልክትን አሳይቶታል። ከዛ በኋላ ሙሴ ወደ ፈርዖን ቤት እምቢ ያለው ሙሴ እግዚአብሔር ከነገረ በኋላ ይሻላል እግዚአብሔር እገባለሁ አለ። ከመጣ በኋላ አልጋብ አልጋ ባልጋ አልሆንም። ፈርዖን ቤት ከሄደ በኋላ አልጋ ባልጋ አልሆንም ነገረው። ምልክት ምልክት ያሳየዋል። አሁንም ምልክት ያሳየዋል። አሁንም በብዙ ምልክት ሙሰም ወደ ፈሮን ሲሄድ ብዙ ምልክት አይቶ ነው። እግዚአብሔር ምልክት ብዙ ምልክት አይቶ ነው። ፈርዖን ጋደው ብዙ ምልክት አይቶ ነው። ምልክቱ ጊዜ የምንጠይቀው ጥያቄ እግዚአብሔር አንድ ጊዜ ተናገረ። እኔም ይህም ይቻ ሰማው ሀይል የእግዚአብሔር ነው። ዳውት ይላል። እግዚአብሔር አንዴ በተናገረው ቃል አናምንም። ሁሉ ጊዜ እግዚአብሔር ስናገር ይደገም ነው የምንለው። ከዛ መከራ ነው የሚደገምብን። ይደገም አማረች በኩል ይናገራል። አበራ በኩል ይናገራል። አክልሉ በኩል እግዚአብሔር ማይናገረው ማናለ። አሁንም ይደገም ነው ምንለው በቃ ብለን አንድ ጊዜ የሰመነው ቃል ይዘን እርምጃ እንወስድም። እግዚአብሔር በተናገረው ድምፅ አንንቀሳቀስም። ባለበት ቁጭ ብለን አሁንም ይደገም እንላለን። ግዴለም፣ ዛሬ እንሄዳለን፣ ይዘን እንወጣለን። ከዛ በኋላ ከብዙ ምልክት በኋላ ፈርዖን ህዝቡን ለቀቀው። ህዝቡን ፈርዖን ከለቀቀ በኋላ እግዚአብሔር ወደ ማዶ ነው የነገራቸው፣ እንደሚሻገሩ ነው የነገራቸው። እግዚአብሔር ተናገረው ተሻገሩ ነው ያለው። ደስ አለው። ህዝቡ ወጣ ህዝቡ ሙሴም እየሄዱ እያለ ቀይ ባህር ገጠመው። መከራ መጣ፣ በጣም ቀይ ባህር መጣ። ምንድነው ማረገው ጌታ ሆይ ህዝብን ይዘውጣ አልክ ስለው እና ምንድነው ቀይ ባህር ያለው። አንድ አንዳንድ ሰዎች ስትወጡ እግዚአብሔር ይነግርና፣ መሀል መንገዱን አይነግራችሁ። አሁን በጣም ብዙ ሰዎች የተቸገሩበት መሀል መንገዱ ላይ ነው ያስቸገረው። ክራውድድ የሆነ መሀል መንገድ ነው። እግዚአብሔር ያንን አልነገረም። እግዚአብሔር የነገረው ማዶ ነው።

ሙሴ ጌታ ሆይ፣ አለ። ህዝቡ ምንድን ነው? ሙሴ ያለው ቆይት እግዚአብሔርን ልጠይቀው። ምንም ኮለውቀውም ትሻገራላችሁ አለን እንጂ ቀይ ባህር አልነገርንም። የገጠማችሁ የትኛው ቀይ ባህር ነው? መንገዳችሁ የቆመ የትኛው ቀይ ባህር ነው? የኑሮ ቀይ ባህር ነው? የህይወት ቀይ ባህር ነው? የቤተሰብ ምንድን ነው ቀይ ባህራችሁ እናንተ? ስደቱ ነው? መከራው ነው? በየት የመጣ የሞት መናፈስቶች ናቸው? በጣም ያስጨነቀ ነገር ምንድን ነው? ተስፋ ያደረጋችሁት ከእጅ የጠፋ ነገር ነው። ስለዚህ አሁን የሚሆነው ነገር ጠፋ። እግዚአብሔር ሙሴን አለ ሙሴ፣ አቤት፣ ምንድን ነው በእጅ ያለው አለ። በትር አለኝ አለው። ታዲያ ምን ችግር አለ? ይህን በትር ቀይ ባህሩን ምን በለው ምተው አለ። ዛሬ ከሆኔ ሰው ፊት ላይ የሚመታ ባህር አለ። ከሆኔ ጓዳ የሚመታ ባህር አለ። በፊትሽ የገጠመ ባህር ይመታል። ህይወትን የበላ ባህር ይመታል። መንገድ ላይ የቆመ ባህር ይመታል። ደጅን የዘጋ መንገድን የዘጋ ራይን የዘጋ ሕይወትን የዘጋ እንዳትወጣ የከለከለ ባሕር ነው። ዛሬ መልእክት አለ። ትመተዋለ፣ ይከፈላል። ትመተዋለ፣ አልፈ ትሄደዋለ። ትመተዋለ፣ ረግጤ ታልፎዋለ። መታው፣ ለሁለት አካፈለው፣ እንደ ግድግዳ ቆመ። እግዚአብሔር ከምስራቅ ነፋስ አዘዘው፣ የበሰ አረገው። ለምን ዳረጋ? ፈሮን ቤት ህዝብ ጭቃ ስረቅጥ የነበረ ህዝብ፣ አሁን እግዚአብሔር ደግሞ ሲያወጣ ጭቃ መረገጥ አለበት? ከፍተዋል። ፈሮን ጋር የነበረ ጭቃ እግዚአብሔር ጋር አይኖርም። አሁን ባህር ተከፍሎ፣ አሁን ከምስራቅ ነፋስ አዞ የብስ አድርጎ አሁን ህዝቡን ተሻግሯል። ምን ስለው እዛ የነበረ መከራ እዚህ አይኖርም አለ። አሁን እያየሹ መከራ የሚቀጥለው ወር አታይም። አሁን ያለውን ችግር በሚቀጥለው ጊዜ አታየው። ዊ ተኝተ እንቅልፍ በከለከለ ጉዳይ ነው ማወራል ሰላምን የነሳ ጉዳይ ነው። መንጋ አንገትን ያስጠፋ ጉዳይ ነው። እግዚአብሔር የእኔ ነገር እስከ መቼ ያስባለ ጉዳይ ነው። ዛሬ እሱ ባህር ይመታል ነው ማለት። ከዛስ ህዝቡ እየሄደ መዝናናት ጀመረ እኛ ስመቸም ስመቸንም ችግር አለብን። ስንራብም ችግር አለብን። ስንጠግብም ችግር አለብን። እኛ እኛ ስመቸን እግዚአብሔር የሚባል ነገር ትዝ አይለንም። ተሳክቶናል ብለን እንደፈለግን ነው። ምን እናስፈላስፈው? ስንቸገር ረሳሃኝ እንላለን። አያችሁ፣ ቸራ አይደል? እሱ ቸራ አይደል እግዚአብሔር እግዚአብሔር ቸር ነው ብሉት። ስለዚህ ባህር ባለበት ጊዜ ቀይ ባህርን አይቶ የፈራ የጮኸ ሕዝብ ቀይ ባህር ለሁለት ከፍለው ምስራቅ ንፋስ አዞ የብስ ያደረገው ቶሎ መሻገር ሲችለው እንደ ግድግዳ የሆነውን ውሃውን እየዳሰሰ መቼ ይሄዳል? ሰው በቃ መዝናናት ብቻ ሆነ። መዝናና ምንም ነገር የምንኳለም ግን እየተዝናና። ስለዚህ ነው እግዚአብሔር ፈርኦን ጋር ፈርኦን ሰራሁትን ይዘህ ህዝቡ እየሄደ ነው አሳደልኛል

ወዳጀ ዛሬ የመጣው መከራ ነገር አታየው። ዛሬ የነበረን ነገር አብሮ አይቀጥልም። ዛሬ የምታዩትን አለ ለዘላለም አታዩትም አለ። ዋው! ከዛስ ህዝቡ እየሄደ እየተራቀደ አሁን መሮጥ ጀመረ። አየ ከኋላ ፈሮን ሰራውታል፣ እግዚአብሔር ከፊት አለ ህዝቡን እየመራ። ቀን በደመና ሌሊት በእሳት መራቸው ተብሎ እንደጻፈ ቃል፣ ዛሬ ጀምሮ የሚመራ በፊት ይቀድማል። የሚመራ በፊት ይቀድማል። ስለዚህ እግዚአብሔር ከመለይ ነገር አጠገብ ያለውን ሰው እጃዝና እንዲህ በለው። ጠላቶቺ በሰረገላ በለው፣ አንተ በእግር ትቀድማለ በለው እስራኤል ሕዝብ ግን ምስኩኑ በይግር፣ ዘንድሮም የሆነው ይሄ ነው። የደረሰ ነገርና ትፍራህ የመጣው ቃል በይግር ያስቀድመሃል። ምንም የለህም፣ የሌለ እየመሰልክ ትቀድማለህ። አካውንቲ ባዶ ነው፣ ግን በባዶ ትቀድማለህ። እግዚአብሔርን ነው ያስከው ያስከው፣ እግዚአብሔር ያስቀድመሃል። ፈረሰኛው እያለ እግረኛው ተሻገረ። በጌታ ስም አመርበል

ደገምና በላ ሃሌሉያ። ጌታ ያለው ሰው፣ ቃል ያለው ሰው፣ ድምፅ ያለው ሰው፣ ምንም የለህም። አሁን እግዚአብሔር አለ አለ፣ እግዚአብሔር ጉባኤ እንድሳችሁ ብንጋርግና እግዚአብሔር አለ በል፣ ድገመው እንደገና፣ እግዚአብሔር አለ በል። አለ እግዚአብሔር በዙፋኑ ላይ አለ እግዚአብሔር ማደሪያው ላይ አለ እግዚአብሔር መቅደሱ ላይ። አለ እግዚአብሔር መቸም አይታሰብም ፈረሰኛው እያለ እግረኛ መቅደም መቸም አይመስልም፣ ግን አልቀረለትም። ከዳን ያለው ሰው በእግር ቀደመ። ፈርኦንና ሰራዊቱ ሰረገላ ይዞ አልተሻገሩም፣ እመነኝ አልተሻገረም። እግረኛው ግን ተሻገረ። ማን ይሆነ ይሄ ሰው? ማን ይሆን? እህ ሰው የትኛ ነው ያለሽው? እኔ ዛሬ ለንቺ መልእክት አለኝ። ምንም ያለህም ያለ ምኖሪን ማንም አይከለክልም። ያለ እግዚአብሔር ይዞ ያሻግረሃል።